ሴቶችን ያስመረረ የወንዶች ድርጊት! ዛሬ ሁላችንንም ሴቶችን በጋራ የሚያስማማና ያስመረረንን ወንዶች እንድታውቁት የምንፈልጋቸውን አስር ነገሮች እነግራችኋለሁ። እባካችሁ ወንዶች እነዚህን ነገር አቁሙ ተብላቸዋል። በናፊዳር ቲዩብ ሁልጊዜም የእኛን የሴቶች ሚስጥር እንደነገርኳችሁ ነው። ዛሬ ደግሞ አብረህ ያለችው ሴት በግልጽ ባትነግርህም እንኳን ያማረራትንና ያሰለቻትን ነገር እኔ እህትህ እነግርሀለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር እያመጣሁ ዝርግፍ ነው የማደርግላችሁ። ያንን የማደርገው ደግሞ የእኛን የሴቶችን ተፈጥሮ ተረድታችሁ ጥሩ የሆነ የፍቅር ግንኙነት እንዲኖረን ነው። ስለዚህ አዲስ ከሆናችሁ ብዙ የእኛን የሴቶች ሚስጥር ለመስማት ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የኔ ውድ ቤተሰቦችም ገና የምትሰሙት ብዙ ነገር አለ እና ደግሞ ዶቼ ቪፒ እና አብርታችሁ ይልኝ። ከመጀመራችን በፊት ደግሞ ቪዲዮ ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉት። እሺ ወደ ዋና ጉዳያችን ስንገባ፣ ሁላችንንም ሴቶች በሚባል ደረጃ ያስመረረ በቃ ያሰለቸን ነገር ቢኖር ውሸት ነው ብሎኛል። በነገራችን ላይ ይህን ቪዲዮ ከመስራቴ በፊት በፌስቡክ ብዙ ሴቶችን ጠይቄ ነበረ። ምንድን ነው ያስመረራችሁ፣ ከወንድ ባህሪ ያሰለቻችሁ ነገር ምንድን ነው ብዬ በጥናትም እንደዚሁም በዙሪያ ያሉ ሰዎችን ደግሞ ጠይቅ፣ ያለ ሴቶች ማለት ነው፣ ሶ የተጨመቀ ሀሳብ ነው። የመጀመሪያው ውሸት ነው። በቃ አብዛኞቹ ሴቶች የሚያነሱት ነገር ውሸት ነው። በቃ የሌለህን ነገር አለኝ ማለት፣ እንደዚህ ያደርጋል፣ እንደዚህ ይሆናሉ፣ ማን የሚሉ ውሸቶች ማለት ነው። እነዚህ ነገሮች እንግዲህ ዞሮ ዞሮ ሄዶ ሄዶ መታወቃቸው መጋለጣቸው ውሸት መሆናቸው መታወቁ የማይቀር ነገር ነው እና በጣም የሚያሰለችው በጣም የሚደብሩ ነገሮች ናቸው። የፍቅር ግንኙነትንም ለመመስረት የማይሆኑ ነገሮች ናቸው። በትክክለኛ ማንነት አለመቅረብ ኮንፊደንስ እንደሌለ ነው የሚያሳየው። እና የመጀመሪያው ውሸት ነው። ባካችሁ፣ በትክክለኛ ማንነታችሁ ባላችሁ ነገር ለመወደድ ያላችሁን ነገር ለማሳየት ሞክሩ እንጂ እራሳችሁን ደብቃችሁ በውሸት ማንነት ለመቅረብ የሌላችሁን ነገር አለኝ ማለት ምናምን ይቅርባችሁ። በራሳችሁ እንደማትተማመኑ ነው የሚያሳየው ሰው፣ የመጀመሪያው ውሸት ነው። ሁለተኛ፣ አለማዳመጥ። እኛ ሴቶች በቃ እናወራለን፣ ብዙ ነገር እንላለን። እናንተ ደግሞ ጭራሽ አታዳምጡም፣ ትኩረት አትሰጡም። በቃ ይሄ ነገር ደግሞ ያሰለችናል። የእውነት የምትወዳት የእውነት ከእሷ ጋር መሆን የምትፈልግ ከሆነ ሴት ልጅን አዳምጣት። በቃ ምንድ የምታወራው ምንድ የምትፈልገው ምንድ ያሳሰባት ምንድ ያስጨንቃት የሚለውን ነገር አዳምጣት። በቃ እኛ በተለይ ደግሞ ከምንወደው በተለይ ደግሞ ጥሩ ስሜት ካለን ሰው ስንሆን መደመጥ እንፈልጋለን። ዋጋ እንዲሰጠን፣ ቦታ እንዲሰጠን፣ ትኩረትን ማግኘት እንፈልጋለን ሰው። ሁለተኛው አለመደመጥ ነው። ሶስተኛ ወይኔ ወንዶች ግን ይሄ ነገራችሁ በጣም ነው በቃ የሚገርመኝና የሚያናድደኝ፣ በቃ ብዙ ጊዜ ተነግሮ መሻሻል ያልቻለ በቃ ብዙዎች ጋር የጭቅጭቅ የጸመን የሆነ ነገር ነው። ይሄ የልደት ቀንን አኒቨርሰሪን መርሳት ማለት ነው። እነዚህ ነገሮች ብዙ ይገባኛል፣ እኔ የተፈጥሮ ጉዳይ እንደሆነ ቀኖች ላይ ዲቴሎች ላይ ወንዶች ብዙም አይደላችሁም። ግን ደግሞ በቃ ሌሎች ትልልቅ ካልኩሌሽኖች ሌሎች ትልልቅ ነገሮችን እያሰባችሁ እንዴት አንድ ቀን ማስታወስ ይከብዳችኋል? እንዴት አንዲት ቀን አስታውሶ የሆነ ነገር ማድረግ ይከብዳል? ከብዳችኋለን የራስ ሁሌ ግራ የምጋባበት ነገር ነው። እና ሁሉም ሴቶች በቃ ይሄ ነገራቸው ያናደደናል፣ ብሎኛል የወንዶች የልደት ቀናችንን፣ አኒቨርሰሪ፣ የተገናኘንበት፣ የተዋወቅንበት ሌሎችም ትልልቅ ቀኖች ሊኖሩ ይችላሉ። ያው በዋናነት የሚነሱት እነዚህ ናቸው። እና የልደት ቀኗን የተገናኛችሁበትን ቀን እባክህ አትርሳ። በቃ ስልክ ላይም ቢሆን የሆነ ቦታ ላይም ቢሆን መዝግበው የያዘው ሪማይንደር አለ። ዘመኑ ጥሩ ነው አደለ? ስለዚህ የልደት ቀንን አኒቨርሰሪ ቀንን መርሳት ሌላኛው የሚያሰለቸን የምና በት ነገር ነው። አራተኛ ደግሞ ትችት ነው። ትችት ማለት በጣም የበዛ ትችት፣ እንደዚህ አርገሽ፣ እንደዚህ ሆነች፣ እንደዚህ በቃ ላደ ኮንስታንት የሆነ ማያቋረጥ ትችት፣ በቃ ኔጌቲቭ ነገሮችን ብቻ ደግሞ ደጋግሞ መናገር እና ማንሳት። ይሄም ነገር በጣም የሚያሰለችና የፍቅር ግንኙነት እንዲሻክር የሚያደርግ ነው። በቃ ወንዶች ጋር ያለ ችግር ንገሪልን ካሉኝ ውስጥ አንዱ ይሄ ነው። አምስተኛ፣ ደግሞ ሌላ ሴት ማድነቅ እና ከሌላ ሴት ጋር ማነጻጸር። እናንተ የምትፈልጉት የሆነ ካራክተር ይኖራል፣ የሆነ ባህሪ ሊኖር ይችላል። ያንን ባህሪ ለመግለጽ እንትናን አታያትም፣ እንደ እንትና አትሆኝም፣ እንደ እንትና ለምን አትዘንጭም? እሷ እኮ እንደዚህ ያደረገች፣ አንቺ ለምን እንደዚህ አታደርግም አታድርጊም የሚል ንጽጽርን መጠቀም እኛ ሴቶች አይደለም እናንተ ብላችሁን፣ ይቅርና ራሳችን ትግል ውስጥ ነን፣ ራሳችንን ላለማነጻጽር ማለት ነው። ትንሽ ነገር ነው የምንፈልገው፣ ትንሽ ምክንያት ነው የምንፈልገው። እናንተንም ሁሉ እንከታለን እኮ ንጽጽር ውስጥ አይደለም። እገሊት እንደዚህ አድርጋ፣ እገሊት እንደዚህ ተደርጎላት፣ ለእኔም አርግልኝ የሚል ነገር ውስጥ ራሱ እንከታለን እኮ አይደለም ከራሳችን አልፈን ሶ አንተ ደግሞ ያንን ብለህ መጨመር በጣም ትልቅ የሆነ ስህተት ነው። እኛን በቃ ሌላ ነገር ውስጥ የሚከተን ነው የሚደራረብብን ነው የሚሆነው። ሶ በተቻለ አቅም እንዲሆን የምትፈልገው ነገር እንኳን ቢሆን ይሄ ነገር ኮ ብታደርጊ ደስ ይለኛል፣ እንደዚህ ኮ ቢሆን አሪፍ ነው ማለት ነው እንጂ ያለብህ የሆነች ሴት ጠርተህ ከእሷ ጋር ማነጻጸር ማለት በቃ ያበቃ ማለት ነው። ነገሩ ኮምፕሊኬትድ እየሆነ ነው የሚሄደው። የራሳችን አለ፣ ያንተ ሲጨመር ከባድ ነገር ውስጥ ነው የምንገባው። ሰው በተቻለ መጠን ከማንም ሴት ጋር አታነጻጽራት እና ደግሞ ሌላ ሴት አታድንቅ። እሷ ፊት ሌላ ሴት ማድነቅ ሲጀመር ኖርማል ነገርም አይደለም። አድናቆት ሊኖር ይችላል፣ ግን ደጋግመህ የሆነችን ሴት እሷ ፊት ማሞገስ እሷ ፊት ማድነቅ ጥሩ ያልሆነ ነገርን ይዞብህ ስለሚመጣ አታድርገው። ስድስተኛ ላይ ደርሰናል። እኛ ሴቶችን ያማረሩ የእናንተን የወንዶች ባህሪ እየነገርኳችሁ ነው። ስሜታዊ የሚያደርጉን ነገሮች ይኖራሉ። እንደ ሴት እንደ ሴት ያለን ባህሪ አለ አይደለ እንደ ሴት አለመረዳት አንዳንድ ጊዜ በጣም ስሜታዊ ሆነን በማያስለቅስ ኖርማል በሆነ ነገር ልናለቅስ እንችላለን። አንዳንድ ጊዜ ልንናደድ እንችላለን። ያንን አለመረዳት እንደ ሴት ያለብን የሆርሞን መቀየር አለ አደለ? የሆርሞን ለውጥ አለ አደለ? በዛ ምክንያት ጸባያችን፣ ባህሪያችን በጣም ሊለዋወጥ በጣም ሊቀያየር በቃ አለ አደለ? ግራም ያጋባ ሊሆን ይችላል። ሶ እንደ ሴት እንደ ሴት ያ ባህሪ እኛ ጋር ሊኖር እንደሚችል መረዳትና ነገሮችን በዚህ ልክ አንደርስታንድ ማድረግ ይጠበቅባቸዋል። ይሄ ደግሞ ምን ያስለቅሳል? ይሄ ደግሞ ምን ያረጋል? እንዲህ አንቺ ምንድን ነው በቃ ልክ እንደናንተ እንደወንድ አክት እንድናረግ እንደ ወንድ እንድንሆን ኤክስፔክት ማድረግ የለባችሁም። ይሄ ትክክል አይደለም። እንደ ሴት እንደ ሴት ያለብንን እንደነገርኳችሁ ከሆርሞን ጋር ተያይዞ ያለብንን ኢሞሽናል የምንሆንበትን ነገር አንደርስታንድ ማድረግ ጥሩ ነው። ይህንን አለመረዳታችሁ ብዙ ሴቶች እንደ ቅሬታ የሚያዩትና የሚማረሩበት ነገር ነው። ሰባተኛ መቀያየር። ውህ ይሄ እኔ ራሱ በጣም የሚገርመኝና የሚደንቀኝ ነገር ነው። በቃ መጀመሪያ ላይ በቃ ካልተነጠፍኩልሽ ለምን መሬት ይንካሽ፣ እኔ ላይ ተረማምደሽ ይዲ አይነት ሰርግን ታሳያላችሁ በቃ ንግግራችሁ ምናችሁ በጣም የተጋነነ በቃ አሁን ምሳ በላሽ አሁን እንደዚህ ሆንሽ በቃ እያንዳንዱን ነገር በቃ ቱማች ኬር ታደርጋላችሁ ታበዙታላችሁ ጥግ ድረስ ትወስዱታላችሁ ከዛስ በረደኝ ስትል ደረበሽ አትመጭም እንዴ ጃኬት ይዘሽ አትወጭም እንዴ እኔ ሁልጊዜ በብርድ ልደብደብ ትላላችሁ ትክክል ነው ማለት አይደለም ግን በቃ አደለ ሁሉ ነገር በልክ ሁሉ ነገር በአግባብ ሲሆን ጥሩ ነው አይደለም በቃ መጀመሪያም አካባቢ እዛ ደረጃ ድረስ አለመለጠጥ፣ ነገሮችን በጣም ኤግዛጅሬት አለማድረግ። በዛ ደረጃ ነው የምጠብቃችሁ። አንዴ እዛ ደረጃ ድረስ ከደረሳችሁ፣ በዛ ደረጃ ነው የምጠብቃችሁ። በየጊዜው እየጨመሩ መሄድ ይሻላል እንጂ በኋላ ላይ እየቀነስክ እየቀነስክ ስትመጣ ተለወጥክ ይመጣል። እንደዛም ነው ደግሞ አይደለም። መጀመሪያ ላይ የሆነ በጣም የበዛ እንክብካቤ አሳይታት ከዛ የሆነ ሰዓት ላይ ጭራሽ በላሽ አልበላሽ ቀርቶ ደህና ነሽ አለ ማለት ደረጃ ልትደርስ ትችላለህ። ይሄ ደግሞ በጣም ተቃራኒ የሆነ ነገር ስለሆነ እንደተቀየርክ እንደተለወጥክና በቃ ውሸታም አይነት አስመሳይ አይነት ካራክተር እንዳለህ ነው የሚያሳየውና እንደዚህ አለማድረግ ጥሩ ነው። በቃ አብዛኞቹ ሴቶች ነው የምላቸው ይሄንን ያሉኝ ማለት ነው። በቃ የሚቀያየሩት ነገር ምንድን ነው? በቃ መጀመሪያ ላይ ያለው ሌላ ሰው፣ አሁን አብሮኝ ያለው እኮ ሌላ ሰው እስኪመስለኝ ድረስ ነው ልዩነታቸው የሚሉ ብዙ ሴቶች አሉና ወንዶች አስቡበት። ስምንተኛ ላይ ደርሰናል፣ ጓደኛን ማስቀደም አሁን በጣም ብዙ ሴቶች በቃ ከኔ በላይ ጓደኞቹን ነው የሚያስበልጠው። ከጓደኞቹ ጋር እየተጫወተ እያወራ ባለበት ሰዓት ላይ ምንም ነገር ቢፈጠር እኔን ለመስማት እኔን ለመረዳት ዝግጁ አይደለም። በቃ እኔን አይመቸኝም፣ እኔን አልችልም ብሎኝ ከጓደኞቹ ጋር ነው የሚሆነው፣ ከጓደኞቹ ጋር ነው የሚያሳልፈው። እንደሚወደኝ ያውቃለው፣ ግን በዚህ ደረጃ ለጓደኞቹ የሚሰጠው ነገር ብዙ ደስ አይለኝም የሚሉ በጣም ብዙ ሴቶች አሉ። በነገራችን ላይ ይህን እንደ ቀላል ችግር እንዳታዩት፣ ትዳር ላይም በጣም ብዙ ቤተሰብን እያፈረሰ እያበጣበጠ ያለ ችግር ነው። ለጓደኛ የሚሰጥ ጊዜ፣ ከጓደኛ ጋር ያለ ጨዋታ ጥሩ ነው። ምክንያቱም ሰው የብዙ ነገር ውጤት ነው። ግን ደግሞ ሲበዛ ምንም ነገር ችግር ያመጣል አይደለ? የበዛ ነገር ሁሉ ችግር ያመጣል። በህይወት ስትኖር እንግዲህ ቅድሚያ መስጠት ያለብን ነገሮች እንደየደረጃ ይለያያሉ። ላይክ ተማሪ ሆነ፣ ምናልባት ለጓደኞች ጊዜ ልትሰጥ ትችላለ፣ ለቤተሰቦች ጊዜ ልትሰጥ ትችላለ። ከዛ ከፍ እያልክ ስትሄድ ደግሞ ወደ ትዳር የሚያመጣህ የሚያንደረድርህ የፍቅር ግንኙነት ላይ ስትገባ ብዙ ጊዜን መስጠት አለብን ለዛ ለምን ወደ ትዳር የሚያንደረድር ወደ ትዳር የሚያስገባ ትልቅ ፕራዮሪቲ ስለሆነ በሰዓቱ ማለት ነው። እንደየሰዓቱ እንደየጊዜው ፕራዮሪቲ የምናረጋቸው ወይም ደግሞ ቅድሚያ የምንሰጣቸው ነገሮች ይለያያሉ። ሶ ይህንን ማቹር ሆነክ ማመዛዘንና ማቻቻል ካልቻልክ በኋላ ላይ ትዳር ላይ በጣም ትልቅ የሆነ ሜስ ነው የሚፈጥር። በቃ እዚህ ጋር ቤተሰቦች ልጆች ቁጭ ብለው እየጠበቁ አንተ ከጓደኞች ጋር የምታመሽ ከሆነ ትንሽ ከባድ ነው፣ አስቸጋሪ ነው። ሁሉ ነገር ባላንስ የሆነ ጊዜ ቅድሚያ ለሚሰጠው ቅድሚያ እየሰጡ ነው መሆን ያለበት እና ይህኛውም ሌላኛው ሴቶችን ያስመረረን የወንዶች ባህሪ ነው። ዘጠነኛ ላይ ደርሰናል። መፍጠን። ወንዶች እባካቸው አትፍጠኑ፣ ተረጋጉ ተብላቸዋል። ከመቼው ተዋውቆኝ፣ ከመቼው በቃ የፍቅር ግንኙነት ውስጥ እንግባ አይነት ጥያቄ፣ ከመቼው አላደለ። በቃ እንደዚህ አይነት ጥያቄዎችን እንደሚጠይቅ ግራ ይገባኛል ያሉ ሴቶች ብዛታቸው የእውነት ገና ሳንተዋወቅ ገና ምንም ነገር ሳይኖር በቃ በዚህ ደረጃ ፍጥነት ምንድን ነው የሚያስብል ነው። እና ይሄ ብዙዎቻችሁ ወንዶች ጋር ያለ ችግር ነው። በቃ በጣም ትቸኩላላችሁ በጣም ትፈጥናላችሁ። ምናልባት ከዚህ በፊት የገጠማችሁም ነገር ሊሆን ይችላል። ይገባኛል እኮ የተወሰነ ረዥም ዓመት በፍቅር ቆይታችሁ ምንም ወደ ትዳርም ከፍ ሳይል በቃ ልትለያዩ ትችላላችሁ። በዚህ ጊዜ ምን አስቆየኝ የሚሉ ነገሮች ሊመጡባችሁ ይችላል እንደ ሰው የምንረዳቸው ነገሮች ይኖራሉ። ግን ደግሞ የቱንም ያህል የገጠማችሁ ነገር ቢኖር መረጋጋትን የመሰለ ነገር የለም። ሰውን ማወቅ መተዋወቅ፣ የእውነት ወዶኛል ወይ የእውነት ትወደኛለች የሚሉ ነገሮችን ሳያጠሩ ዘሎ መግባት ዋጋ ያስከፍላል። እናንተንም ዋጋ ያስከፍላል፣ ያኛውንም ሰው ዋጋ ያስከፍላል እና እባካችሁ ተረጋጓ፣ አትቸኩሉ። ምንም የሚያስቸኩል ምንም የሚያጣድፍ ነገር የለም። እውነተኛ ነገርን ከፈለጋችሁ ማለት ነው። ለጊዜያዊ ደስታ ለጊዜያዊ ጥቅም ከሆነ ምንም ጥያቄ የለውም። አፈጣጠናችሁ እንደዛ ነው የሚመስለው። በቃ ለጊዜው እንደፈለጋችኋት ነው የምትረዳው አንዲት ሴት ልጅ በጣም ስትፈጥኑ ማለት ነው። በተቻለ መጠን መረጋጋት የትክክለኛነት የእውነተኛነት ማቹርድ የመሆንም መገለጫ ነው። ስለዚህ በተቻላችሁ መጠን እውነተኛ ደስታን ትክክለኛ ደስታን የምትፈልጉ ከሆነ መረጋጋት ይጠበቅባችኋል። ስለዚህ ተረጋጉ። በመጨረሻ ደረጃ ደግሞ ያስቀመጥኩላችሁ የበዛ ድብቅነት ነው። እርግጥ ነው ሁሉን ነገር በጊዜውን መናገር ያለባችሁ ሁሉን ነገር በአንዴ ዝርግፍ አድርጎ መናገር በተደ ተደጋጋሚ ነግሪያችኋለሁ። ከባድ ነው፣ ያስንቃችኋል፣ አያስከብራችሁም። በጊዜው በቦታው ቀስ እያላችሁ ስትተዋወቁ ነው ለሰዎች ያላችሁን ነገር መንገድ ያለባችሁ። ግን ወንዶች ጋር ደግሞ አንዳንድ ጊዜ ስሜታችሁን አለመናገር ድብቅነት፣ ነገሮችን በራሳችሁ አንድን ለማድረግ መሞከር፣ ለብቻችሁ የሆኑ ውሳኔዎችን መወሰን ይታያል እና ሴቶች ያማረራቸው አንዱም ነገር ይሄ ነው። በቃ ድብቅ ሆናችሁ ነገሮችን ከጀርባ በራሳችሁ ለማድረግ መሞከርና መታገል፣ ከዚ አብራችሁ ስትሆኑ ምንም እንዳልተፈጠረ መሆን ትንሽ ይከብዳል። አስ ሎንግ አስ ፓርትነር እስከሆናችሁ ድረስ አንድ ላይ እስከሆናችሁ ድረስ የሚፈጠሩ ነገሮችን ተነጋግሮ አብሮ ፋይት ማድረግ አብሮ መሰማት፣ ያንን ስሜት መሰማት እናንተ ብቻችሁን ያንን ስሜት መያዝ ትክክል አይደለም። ስለዚህ የበዛ ድብቅነታችሁን ቀነስ አድርጋችሁ በጊዜው በቦታው አመዛዝናችሁ የሚነገሩ ነገሮችን በመንገር ስሜታችሁን ሼር ስታደረጉ እኮ ይወደኛል፣ ያስብልኛል የሚል ኢንቴንሽንም ይኖረዋል። ስለዚህ እነዚህን አስር ነገሮች አስተካክሉ፣ ወንዶች። እኛን ሴቶች ያማረሩን ነገሮች ናቸው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ኮመንት ሴክሽን ላይ ሀሳባችሁን ጻፉልኝ። በዚሁ ደግሞ የኛ የሴቶች ባህሪ ሆኖ እናንተ ወንዶችን ያስመረረ እንደዚሁ እንድናስተካከል የምትፈልጉትንም ነገር እንደዚሁ ኮመንት ሴክሽን ላይ አንዳንድ ነገር ጻፉልኝ። ሁላችሁም እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ላይክ ሳታደርጉ እንዳትወጡ። ላይክ ሲደረግ ብዙ ሰዎች ጋር ስለሚደርስ ነው ሁሌ ላይክ አድርጉ የምላችሁ። እና ደግሞ ይጠቅመዋል ቢሰማው ለምትሉት ጓደኛችሁ፣ ወንድማችሁ፣ ወዳጅ ዘመዳችሁም ይህም ቪዲዮ ሼር አድርጉለት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሁላችሁንም ውድድ አረጋችኋለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አመሰግናለሁ። ቻው።